ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ደፍናችሁ ሰዎች፣ ሰላም ሰላማችሁ፣ ተመልካቾች ጊዜ ጅብሰን ኮርኒስና እንዲሁም ደግሞ ግድግዳ ቻክ ስለ አራት ክፍል ቤት ምን ያህል ያስፈልጋል የሚለውን ሙሉ መረጃ ወደ እናንተ የማቀመጣችሁ ነው የሚሆነው። በጨናባ ድስቶ ናችሁ። ሰብስክራይብ በማድረግ ተቀላቀሉ። ላይክ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮ እንደምትመለከቱት አራት ክፍል የሆነ ቤት ነው። እንግዲህ ግርግዳው እንደምትመለከቱት ቻክ ተሰርቷል በሚያምር ሁኔታ ማለት ነው። እንዲሁም ኮርኒሱም ጅብሰር ኮርኒስ ነው። አራት ክፍሎችም ላይ የተለያዩ ዲዛይኖች ነው እንግዲህ የተሰሩት። ምንምን ዲዛይኖች እና ተካተውበታል የሚለውን ዲዛይኖችንም የማሳያችሁ ነው የሚሆነው። እንግዲህ የሚቀረው ስራ ይህ ብቻ ነው። ይህ የምትመለከቱት ትንሽ ይሄ መድረግ ስላለበት ነው። ከዛ በኋላ እንደዚህ ይሰራሉ ማለቱም ነው። ለዚህ ቦታ ይሰራሉ። የቀረው ስራ ይህ ብቻ። ይህ ቤት እንግዲህ ሲሰራ የሚገርማችሁ ቤቱ እንግዲህ በጣም የቆየ ቤት ነው። ቁመቱ እንደምታወት አጠር ያለ ነው። ስለዚህ ትንሽ ቆይቷል ከተሰራ ቤቱ። ስለዚህ ጭቃው ሙሉ ለሙሉ ወርዷል። ሙሉ ለሙሉ ወርዶ የተሰራ ቤት ነው እንግዲህ፣ አሰራሩ ነው። ገብተው የሙሉ የጭቃ ቤት አይመስልም፣ በነገራችን ላይ ቤቱ የጭቃ ቤት ነው ማለት ነው። ስለዚህ በሚያምር ሁኔታ የተሰራ የሆነ ቤት ነው። እዚህ ቤት ላይ እንግዲህ ምን ያህል ማተሪያል ወሰደ? ጅብሰማ አለ ቃጫ እያንዳንዱ ሰጋ ቱራ ለ የባለሙያን ጠቅለል ብሎ ስንት ብር ያስፈልጋል? በተለይ ደግሞ በቅርብ ማሰራት ላሰባችሁ እጅግ በጣም ወሳኝ የሆነ መረጃ ነው። ቪዲዮስ ከፍጻሜው ብትመለከቱ ትጠቀሙበታላችሁ። እንግዲህ ሳሁን ላይ ያለው ዲዛይን የምትመለከት ይመስላል። እንዲሁም መኝታ ክፍሎች ላይ ያለው ደግሞ የማሳያችሁ ነው የሚሆነው ማለት ነው። አብራችሁ ቆዩ ካሜራማን ተጠቃለ ወደ በዚህ ጋር ደግሞ ሌላ ዲዛይን ትመለከታላችሁ። በዚህ መንገድ ነው ዲዛይ የተሰራው ማለት ነው። ስለዚህ እዚ ላይ እንግዲህ የመብራት ከበራዎች አሉ። እንዲሁም ደግሞ የሰጋ ፍር አለ የቻክ አለ የባለሙያ አለ ጠቅለል ብሎ አራት ክፍል ደግሞ እንደነገርኳቸው በአሁኑ ሊሳ ማሰራት በምታስቡ ሙሉ መረጃውን ወደ እናንተ የማቀረቡ የሚሆነው አሪፍ አሪፍ ነገሮችን እንግዲህ የማቀርበላቸው ለሚሆነው ተቀፋፍተናገር ለአንዱ ያክል ሌላ ስራ ላይ ነበሩ። እንደምታውቁት እንግዲህ አሁን ወደ ስራችን ተመልሰናል። እያንዳንዱ ቀን በቀን የተለያዩ ቪዲዮችን የማቀርብ ላክነ ሊሆነው እንዲሁም ደግሞ የግንባታ እቃዎች የመሳሰሉ ሲቀንሱ በቀነሳቸው ሲጨምሩ ደግሞ ዋጋቸውን እያሳወቅኳቸው ስገዛሪው የምንቀጥል ነው የሚሆነው። ለማንኛውም እስኪ ኢትዮጵያ ላይ እንግዲህ ሌላውን ክፍል አሳያችሁና እዚህ ጋር ስንመጣ ደግሞ ለኛ ሌ ዲዛይና ያ እዚህ ጋር መኝታ ክፍል ላይ ደግሞ ያለውን ዲዛይን እንግዲህ የምታውቅ ነው። ትንሽ በዚህ መስሎ ስለማይከፈት ጨለመል ይችላል ቤቱ። እንግዲህ እንደምታውቅ ነው ድንጋ በዚህ ጊዜ እንደተሰራ መኝታ ክፍሉ። ቤቱ እንግዲህ የሚቀራውን ቀለም ነው። ይህ መድረቅ ይኖርበታል። በነገራችን ላይ ስለ ቀለም ብዙ ጊዜ ነግራችኋለሁ። ግድግዳ ቻክ ተሰርቷል። ለፍጥነት ብላችሁ ማህበረሰብ ላይ ይቀባ እርጥብ ነው የምትመለከቱት። ይሄ ለባለሙያው ግን በጣም ተርፋማ፣ ምክንያቱም ግድግዳው ይሄ እርጥብ በሆነ ቁጥር ቀለም ሲቀባ ቀለም ብዙ አይወስድም። ያ ማለት ቀለም ያልተርፋ ማለት ነው። ለእናንተ ግን ወይም ለባለቤቱ ጉዳት አለ ማለት ነው። አንደኛ አያምርም፣ ንትኑ ቀለሙን ተቀብቶ ውበት አይኖረውም። ሁለተኛ አይመከረም። በጥ ሳይደርቅ መከፋት የለበትም። እንደው ደርቆ ሲቀባ ለናተ እጅግ በጣም ወሳኝ ነው የሚሆነው። ብዙ ሰዎች ብዙ ጊዜ ቤቱ ካለቀ በኋላ ለቀለም ለምን አይቀባም፣ ለምን ፊኒሺንጉ አይጠናቀቅም እያላችሁ በጣም ብዙ ጊዜ ትቸኩላላችሁና በጣም ልታስቡበት ይገባል ማለት ነው። ዝም ሲባል ባለሙያዎች ጥቂት ዝም ይሏቸው ይችላል ዛ ይገባል ምክንያቱም የራሳቸውን ሙያ እንዳያበላሽባቸው ስለሚፈልጉ ቶሎ አይቀቡላችሁም። ጥቅሙ ግን ለእናንተ ነው። ይህ በደረገው ቁጥር ቀለም የመውሰድ ይጨምራል። ስለዚህ የባለሙያዎችን ነው እንደናንተ እጅግ በጣም አሪፍ ነው የሚኖረው ማለት ነው። እንግዲህ የተከበራችሁ ተመልካቾች፣ አሁን ለዚህ ቤት እንግዲህ የፈጀውን ማቴሪያል፣ እንዲሁም ጠቅላላ አድርጌ ደግሞ በብር ደረጃ ስንት ብር እንደፈጀ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ቤቱ እንግዲህ አራት ክፍል ቤት ነው። እንዳያችሁት፣ ያው ትንሽ ጠበብ ይላሉ ቤቱን፣ ቁመቱ አጠር ያለ ቤት ነው። ያም ሆነ ግን የጭቃ ቤት ነው። ጭቃው በጣም ብዙ ወርዷል እንዳለ ማለት ይቻላል። ከዚህ ላይ እንግዲህ ቻክ እየተሰራው ስለዚህ ከጨረሱት ወይም ከፈጀው ማቴሪያል ስንሄድ ጅብሰም 300 ኪስ ወስዷል፣ በ280 84 ሺ ብር ለጅብሰም ብቻ ወስዷል። ቃጫ 60 ኪሎ በ150 ብር 9 ሺ ብር፣ ሚስማር አንድ ካርቶን 850 ብር፣ ሰጋቱራ 30 ወስዷል እንግዲህ እጅግ በጣም ቤቱ ብዙ ሙሊት ለመጠየቁ የምታውቁት ሰጋቱራ 30 ኪስ ነው የወሰደው በ412 ሺህ ብር። ማገር ወይም ከበሌቶ መስሪያ 35 ፈጅቷል በ186300 ብር። ይህ እንግዲህ ለከበሌቶ መስሪያ ወይም መወጣጫ የሚሆን ነው ማለት ነው። ሌላው እንግዲህ የመብራት ገመር ነው። 1.5 3 ጥቅል 5450 ብር እንዲሁም 2.5 3 ጥቅል በ2650 7950 ብር 4.40 ሜትር በ60 ብር 2400 ብር ኮንዲት 40 ኮንዲት ወስዷል። በ30 ብር 1200 ብር ሌላው ስካቶላ ነው። ስካቶላ በ20 ብር 400 ብር ከዚህ በኋላ እንግዲህ ቤቱ ሙሉ ለሙሉ ቻክ ተሰራ ኮርኒሱ ተሰርተ ማለት ነው። የመብራቅ ቀበራዎቹም በዚህ ሁልክ ተሰርተዋል። ከዚህ በኋላ የሚቀረው እንግዲህ ይህ ግድግዳው ከደረቀ በኋላ ቀለም ብቻ ነው የሚያስፈልጉ የሚሆነው። እነዚህ ከጀርባ ያያችሁት ያልተጨረሰ መግቢያ ላይ እንደነገርኳችሁ ለዚህ ኮለን ይሰራሉ በረቅ ማለት ስላለበት ነው። ሌላው ነገር ሙሉ ለሙሉ አልቋል ማለት ነው። ቀለም እንግዲህ ለዚህ ሶስት ካርቶን ቀለም ያስፈልገዋል። በድል ማለት ነው። 1050 ብር ገብቷል። አሁን ላይ አንድ ጋሎን 12600 ብር ለቀለም የሚያስፈልገው ይሆናል። ከዚህ ውጪ እንግዲህ ሌላው ይህንን ለሚሰራ የባለሙያ እስከ ዘጠና ሺህ ብር ያስፈልጋል ማለት ነው። ጅብሰም ስለሆነ ፕላስቲክ ሲሆን የፕላስቲክ ቀነስ ያደርጋል ጅብሰም ሲሆን ደግሞ የባለሙያ ይጨምራል ማለት ነው። ስለዚህ ለባለሙያ እስከ ዘጠና ሺህ ብር የሚያስፈልጋቸው ይሆናል። ውድና የተከበራችሁ ተመልካቾች እንግዲህ ቤቱ ጅብሰን ኮርኒስ ከሰራ ግርግዳዎች ሆነ የምራ ቀበራዎች ተቀበሩ። ከዚህ በኋላ እንግዲህ ምንድን ነው የሚያስፈልገው? ቀለም ነው። ቀለም ከተቀባ በኋላ በቶሎ ይቆረጣል። መቃን ቀለሞች ይቀባሉ። እነሱ እነሱ ነገሮች ካለቁ በኋላ የአምፖል ይሆናል ማለት ነው። አምፖል እንግዲህ ብዙ ጊዜ እንደምነግራችሁ እንደ አቅማችሁ ማድረግ ትችላላችሁ። በአንድ ሺህም በሁለት ሺህም በሃያም ሺህ በሰላሳም በአርባም በዘጠናም በመቶም ሺህ በሰባም ሺህ ማድረግ ይቻላል። አምፖሎች በጣም ብዙ ዘመናዊ አምፖሎች ስላሉ ለቤቱ ይመጥናል ብላችሁ በምታስቡት ልክ እንዲሁም በአቅማችሁ ልክ መጠቀም ትችላላችሁ። ለዚህ ቤት እንግዲህ እስከ አርባ ሺህ ብር ቢወጣ ብዬ ላይ የአርባ ሺህ ብር አምፖል ቢጠቀም በቂ ነው ብዬ ስላሰብኩኝ አርባ ሺህ ብር ለዚህ ቤት አምፖል ያስፈልገዋል ማለት ነው። በዚህ ልክ ነው ለዚህ ቤት የተዘጋጀለት። ውድ ተመልካቾች እንግዲህ አምፖል ከተገጠመ በኋላ ቀለም ተቀባብጣ ሙሉ ፊኒሺንጉ አለቀ ማለት ነው። ኮርኒስና ቻክ ማለት ነው። ይህንም ስንጀምረው እንግዲህ የባለሙያም የማቴሪያል ሙሉ ሆኖ እንግዲህ ከዚህ ላይ የተጠቀሱት ሙሉ ማለት ነው። የመብራት ቀበራዎች አሉ፣ የእጅብ ሰሙ ቻክ የተሰራበት የባለሙያው ቀለም አምፖል ሁሉ ነገር ተካቶ የባለሙያም 271 ሺህ ብር ለዚህ ቤት ወስቶ ተመልካቾች ቤቱ እንግዲህ ግድግዳው እንደነገርኳችሁ አፈሩ ወይም ጭቃው እጅግ በጣም ብዙ ነው የወረደው ማለት ነው። ምሊት በጣም የጠየቀ ሸጋቱራ ብቻ ሰላሳ ኬስ እንደወሰደ እነግራችኋለሁ ማለት ነው። ስለዚህ አራት ክፍል ቤት በዚህ መልኩ የጭቃ ቤትን ቻክ ለማሰራት ላሰባችሁ፣ እስከ 271 ሺህ ብር የሚያስፈልግ ይሆናል። እንዲሁም ደግሞ አራት ክፍል ቤቱ ቁመት ሊኖረው ይችላል። ከዚህ ዘለል ያሉ በተለይ አሁን ላይ የሚሰሩ ቤቶች ቁመታቸው ከፍ ያለ ነውና እነሱ ሲሆን ደግሞ ከዚህ በላይ ይጨምራሉ። ምክንያቱም ማቴሪያልም በዚህ ልክ ስለሚጠይቅ ማለት ነው። አሁን ያያችሁት ቤት ግን 271 ሺህ ብር የወሰደ የሆነ ስራ ነው። ቪዲዮውን ላይክ፣ ሼር አድርጉት። ሌሎችን እንድሰራላቸው የምትፈልጓቸው ጥያቄዎች ካሉ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ